የዶሮ እርባታ ምርትና ምርታማነትን ለማጎልበት የተሻሻሉ ቴክኖሎጂዎችንና ምርት ተሞክሮዎችን በመተግበር የከተማና የከተማ አርሶ አደሮችን የኑሮ ደረጃ ለማሻሻል ወሳኝ ሚና ይጫወታል። እነዚህን ፈጠራዎች በስፋት እንዲሰራጭ በማድረግ አርሶ አደሮች ምርታቸውን በከፍተኛ ሁኔታ በመጨመር የፋይናንስ መረጋጋትን በማረጋገጥ እና ለአካባቢው ኢኮኖሚ አስተዋጽኦ ያደርጋሉ። በዶሮ እርባታ የገቢ ምንጭን ማስፋት ኑሮን ያጠናክራልና ዘላቂ የእድገት ዕድሎችን ይፈጥራል። ከፋይናንሽያል ጥቅሞች በተጨማሪ የዶሮ እርባታ ለምግብ ዋስትናና ለስነ ምግብ አስፈላጊ ነው። የዶሮ ሥጋ እና የእንቁላል ምርት መጨመር ድህነትን የመቀነስ ተነሳሽነትን ይደግፋልና ለሕብረተሰቡ ከፍተኛ ጥራት ያለው ፕሮቲን የማግኘት ዋስትና ይሰጣል። የተመጣጠነ ምግብ ያለው ሕዝብ ወደ ጤናማ ማኅበረሰብ ይመራል፣ ኢኮኖሚያዊና ማኅበራዊ ዕድገትን ያጠናክራል። አርሶ አደሮችን ከአቅራቢዎች ጋር በማስተሳሰር ራሱን የቻለ የዶሮ እርባታ ሥርዓት መዘርጋት በመንግሥት ድጋፍ ላይ ያለው። ለስኬታማ የዶሮ እርባታ ስራዎች አስፈላጊ የሆኑ መሰረተ ልማቶች መኖር አለባቸው። ይህም መንገዶችን፣ ኤሌክትሪክን፣ የውሃ አቅርቦትን፣ የቄራ ቤቶችን እና ጥልቅ ማቀዝቀዣዎችን ይጨምራል። አነስተኛና መካከለኛ አርሶ አደሮች ከእነዚህ ሀብቶች በኢኮኖሚ ተጠቃሚ እንዲሆኑ የምርትና የስርጭት ቅልጥፍናን ያረጋግጣል። ስልታዊ የግብርና ሞዴል የአንድ ቀን የስጋ ዝርያ ጫጭቶችን በ42-56 ቀናት ውስጥ እስኪበስሉ ድረስ በማሳደግ ላይ ያተኩራል። ይህም እድገትን ለከፍተኛ ምርት ይሰጣል። ትክክለኛው የመኖሪያ ቤት ግንባታ ለዶሮ ጤና እና ምርታማነት መሰረታዊ ነው። ተቋማቱ ከውጫዊ ስጋቶች የተጠበቀ መሆን አለባቸው። እንደ ጸረ ተባይ መድኃኒቶች በአስተማማኝ ቫይሩሲድ ኤች 7 እና ፎርማሊንን ጨምሮ በመደበኛነት በመግቢያ ቦታዎች ይጠበቃሉ። ንጽህና እና በሽታን መከላከል ወሳኝ ናቸው። በቀላሉ ለማጽዳት ቀላል የሆኑ ወለሎችን እና ለእያንዳንዱ የዶሮ እርባታ ቤት ልዩ ልዩ ባለሙያዎችን ያስፈልጋሉ። የእርሻ ሰራተኞች በዶሮ እርባታ ጤና አያያዝ ላይ ልዩ ሥልጠና መውሰድ እና ጥብቅ የደህንነት ፕሮቶኮሎችን ማክበር አለባቸው። የንጽህና አጠባበቅ ደረጃዎችን ለመጠበቅ እንደ ቱታ፣ የጭንቅላት መሸፈኛ እና ቦት ጫማዎች ያሉ የተለዩ መከላከያ ልብሶችን መልበስ አለባቸው። በዶሮ እርባታ ቤቶች ዙሪያ ንጽህናን መጠበቅ የበሽታዎችን ወረርሽኝ ለመከላከል በጣም አስፈላጊ ነው። ያገለገሉ የዶሮ እርባታ ቤቶች ከዶሮ እርባታ ቢያንስ 300 ሜትሮች ርቀው መጣል አለባቸው። ይህም ደህንነቱ የተጠበቀ እና ንጽህና አጠባበቅን ያረጋግጣል። የሞቱ ዶሮዎች እንዳይበከሉ በትክክል መቀበር ወይም ማቃጠል አለባቸው። አዲስ የዶሮ እርባታ ከማስተዋወቀው በፊት የመኖሪያ ቤቱን እና መሳሪያዎችን በደንብ ማስዳት እና ማስዳት አስፈላጊ ነው። ጸረ ጀርም ህክምናዎች መተግበር አለባቸው እና ፋሲሊቲዎች ሊከሰቱ የሚችሉትን ኢንፌክሽኖች ለማስወገድ ቢያንስ ለሁለት ሳምንታት ያህል ሳይቀመጡ መቆየት አለባቸው። እነዚህን ጥብቅ ደረጃዎች በመተግበር የዶሮ እርባታ ሊዳብር ይችላል። ኢኮኖሚያዊ ድሎችን መፍጠር፣ የምግብ ዋስትናን ማስተዋወቅ እና የከተማ እና የከተማ ዳርቻዎችን ማኅበረሰብ ጤና ማሳደግ